በህይወታችን ደጋግመው ቢመጡ ደስ የምንሰኝባቸው ቀኖች እንዳሉ ሁሉ ባይመጡ ብለን ደግሞ የምንመኛቸው ቀኖች አሉ። ሁለቱም ብንመኛቸው ግን እንደገና ደጋግመው ያለፍንባቸውን ሁኔታዎች ማሳሰባቸው አይቀርም። እንዳይመጡ ወይም ደግሞ ባልሆኑ የምላቸው ቀናቶች ውስጥ እኔ ሶስት የምፈራቸው ቀኖች አሉ። አንደኛው ማርች ሀያ ሁለት ነው ልጄ ጆሺ አክሲደንት የደረሰበት ለእኔ ቀኑ ሲመጣ ምን ያህል ድንጋጤ እንዳሳለፍኩ ምን አይነት ዱብዳ እንደወረደብኝ የነበረው ሞመንት ያደረግኩት ይሆንኩት ሁሉ ትዝ ስለሚለኝ ያን ቀን ማን በሸሸገኝ ብዬም አልፈው ነው። ሁለተኛው ደግሞ ዛሬ ኤፕሪል ቴን ከ19 ቀን ቆይታ በኋላ ቢተርፍልኝ ብዬ ናፈቅኩት ልጄ መሞቱን ያበሰሩኝ ከእኔ የተለየበት ቀን ነው። እንዴት ያማል መሰላችሁ! እነዚህ ቀናቶች ሲመጡ 19 ደግሞ ሲመጣ የቀበርኩበት ቀን ነውና የልደ በቀል አለው፣ የሚፈጥርብኝ ስሜት አለ። እናት አይደለም ያቺ ለመድኳትንም በይን ዱብ ዱብ ዱብ አረጋታለሁ። ዛሬ በጠዋቱ ልጆሽ ጓደኛው አብሮ አደግ ጓደኛው መጣና አበባ ሰጥቶ አቀፈኝ። አምሶሪያ ያለኝ ጠለቃል። ይህ ዛንላይቭ አለኝ አለ አለኝ። አዎ አለ አለ። እኔ ጋ ምንቼ የሌለው በሰማይ አለ። ያረፈበት ሙመንት ሳስታውሰው ከባድ ነው። ሆስፒታል ውስጥ ኦክሲጂኑ ይነቀልለት ሲባል እኔ አላይም አልኩኝ። አንዳንዶች ኦክሲጂን ሲነቀልላቸው ህይወታቸው ይቀጥላል፣ አንዳንዶች ይሄዳል። እኔ ልጅ ይሄደበት ታይም ነበርና ይዛኔ የተፈጠረው ሙመንት ከባድ ነው ለእኔ መውደቄትዝ ይለኛል እምባይደረቀብኝ ምን እንደሚባል ጠፋብኝ። ህልምም ህልም መሰለኝ። እንደገና የሰጡን ደግሞ ሰላሳ ደቂቃ ብቻ ነች። አልቅሱና ውጡ ስለተባለ የግድ በቃ ቅፌው ስሜው ያንን የሞታ አካሉን አሽትቼ የመጨረሻውን ስሜ በጣም ከባድ ነበር እና ያ የዛሬ አራት አመት ነው። ከባድ ሞመንት፣ ከባድ እንባ፣ ከባድ ብራት እንዴት ያማል መሰላት እና ወደ ሀዘን የመልስ ብዬ ላለቃቅስ አይደለም ሞ ያልቅሱልኝ ልልስ ሳይሆን ከሀዘን ባሻገር ያለ ደስታን ብናገር እንደኔ ለሚያልፉ በብዙ በተለያየ ችግር ለሚያልፉ መጽናናት ይሆናል ብዬ አስቤ ነው። ጆሽዬን ስቀብር የተናገርኩት ሶስት ቃሎች አሉ። ከነዚ ውስጥ አንዱን ዛሬ ይናገራል። እንደ እግዚአብሔር ያለ ማንም የለም ያለው የሙሴ ቃል የጆሽ ቀብር ጊዜ የተናገርኩት ቃል ነው። ምን ገብቶ ይመሰላችሁ? ሙሴ ያስገርም ወይ ነው ሙሴ ይገርመኛል። ሕይወት ውስጥ ሙሴን ዝም ብላችሁ አስቡት። የሙሴን ታሪክ ብዙ ብታጠሩ ብዙ የምትረዱት ነገር እንዳለ አስባለሁ። እኔ ግን የዛን የተረዳሁትን ያልኩበት መንፈስ ምን መሰላችሁ? የፈሮን ልጅ እንዳይባል በእምነት እምቢ ብሎ ወጥቶ ከብዙ ገንዘብ ይልቅ ከክርስቶስ ጋር በቃ ስለ ክርስቶስ መነቀፍን መርጦ ከእግዚአብሔር ሕዝብ ጋር መከራን መቀበል መርጦ እግዚአብሔር ሕዝቡን አውጣ ብሎት እያወጣ እየመራ ሕዝቡ እየጮኸበት ስንት ዋጋ ከፍሉ። አንዴ የተቀበለውን ጽላት ሕዝቡ እያሰበረው እንዴ እኔ ወለድኩት እንደ ሁሉ ሕዝብ እያለ ይህንን ወደ ተስፋይቱ ምድር ለማስገባት ይሄ ሕዝብ ጋር እየለፋ እየሄደ እያለ እንደ ሙሴ እንዳሮን ዋጋ የከፈለ የለም አይደለ። ያ ሁሉ ሆኖ ያ ሁሉ ዋጋ ከፍሉ፣ በመጨረሻ ሰዓት ላይ አለቱን ሁለቴ መቶት፣ በቃ አላከበራችሁኝ አንተና ሙሴ አትወስዱ አትወርሷትም አለና። አሮንን ከገደለ በኋላ ሙሴንም እንደሚገድለው በቃ፣ ለእስራኤል ህዝብ የሚሰጣትን የተስፋይቱ ምድር ታያታለ እንጂ አንተ አትገባም አለ። እስቲ አስቡት። እኔና እናንተ ብንሆን ልንሆን የምንችለው ማለት ነው። ሙሴ ግን እንዴ አለ። ብዙ ገንዘብ የናኩበት ብዙ የፈርዖንን ልጅ ተብዬ ንጉሥ ልጅ መባልን እምቢ ያልኩበት ከእግዚአብሔር ሕዝብ ጋር መከራ የተቀበልኩበት እኮ ይሄ ምድሮ አትወርስም የተባልኩት ለመውረስ አይደለም። ብድራቱን ትኩር ብሎ አይቶ ነበርና ይላል። ዋው! ያ ብድራቱ እራሱ ኢየሱስ ክርስቶስን ነው። ያ ለቅሶና ዋይታ የሌለበትን ያቻሻግሮ ያያትን ምድር ነው። ስለዚህ እዚያ አትወርስም ሲለው ሕዝቡን ሁሉ ጠራና ምን አላቸው? ይሽርን ሆይ በሰማያት ላይ ለረዴት በታላቅነት እንደሚራመድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው። ለሃሌሉያ ክብር ሁሉ ለእግዚአብሔር ይሁን። ዛሬ ልጄ በሞተ በአራተኛው አመት ላይ በቀበርኩበት ሰዓት ላይ የተናገርኩትን እውነት ነግራቸዋለሁ። እንደ እግዚአብሔር ያለ ማንም የለም። እኛ ብድራታችንና ዋጋችን ከምድር አይደለም። ሙሴ ከምድር አልነበረም። የሁሉ ዋጋ ሲከፍል ብድራቱን ትኩር ብሎ የተመለከተለት የምድር ነገር አይደለም። የዘላለሙን አይቶ ነው ራሱን አይቶ ነው እግዚአብሔርን አይቶ ነው። ዋይታ፣ እንባ፣ ሰቆቃ ነገር የሌለበትን አይቶ ነው። ስለዚህ ዲሳፖይንት አልሆነም። አትወርስም፣ ዘሮች ይወርሳሉ፣ የመራቸው ህዝብ ይገባሉ፣ አንተ ግን አትገባም ሲባል ምንም አላለም። እንዲሁም ጠራቸውና፣ እንደ እግዚአብሔር ያለ እኮ የለም፣ በቃ የለም። ልንገራችሁ እንዲሁም መኖሪያችሁ ግን ልንገራችሁ የዘላለም አምላክ እግዚአብሔር ነው። ያላችሁ ገንዘብ አይደለም፣ ያላችሁበት አገር አይደለም፣ ፖዚሽናችሁ አይደለም። ዛሬ አይ በቃ አለ አይደለ ያኖረኛል ብላችሁ ያላችሁበት ሁኔታ ሳይሆን መኖሪያችሁ እግዚአብሔር ነው አለ። ስሙ ለዘላለም ይባረግ። ምድር ላይ መኖር ባይፈቀድለት በሰማይ ግን ሙሴ እየኖረ ነው። ደቀ መዝሙሮቹን ኢየሱስ ክርስቶስ ሄዶ በተራራ ላይ ይዟቸው ሲሄድ ሙሴና ኤልያስ ተገልጠው ተዋቸዋል። እግር ምን እንባ በሌለበት ይኖራል። ብድራቱን ትኩር። ስለዚህ ምድር ላይ ያገኘና ያጣው ነገር ትጥቁን አላስፈታም። እኔም ልጄ በሕይወት ባይኖር ከኔጋ አጠገቤ ባይኖር መኖሪያው ወደ ሆነ ወደ ሰማይ ሄዷል። እነ ሙሴ መንደር መኖር ጀምረዋል። እግዚአብሔር የሰራ ከተማ መኖር ጀምረዋል። እኛም በተራችን እግዚአብሔር በሰራት ከተማ እንድንኖር መኖሪያ ወደሆነችን እስክኔ ድረስ ወገኖቼን በርታ በዚህ ምድር ላይ ያለ ትግል በጣም ብዙ ነው ከባድም ነው ብዙዎች ከኛ በፊት እኛ ያለንበት እና አለፍንበት የምንለውን መከራ ከኛ በፊት ብዙዎች አልፈውበታል በምድር ላይ የሚሆነው ይሆናል ይቀጥላል አሁንም ሞታለን ይቀጥላል በምድር ላይ ምንም አዲስ ነገር የለም እንደ እግዚአብሔር ያለ ነው የሌለው። እንደ እግዚአብሔር ያለ ማንም የለም። ግርግዳይ ላይ በትልቁ እንደ እግዚአብሔር ያለ ማንም የለም ብዬ ለጥፍ ያለው ግርግዳውን እንዲዝልኝ ሳይሆን የህይወት መርህ እንደ እግዚአብሔር ያለ ማንም ስለሌለ ነው። ስለዚህ መኖሪያችን ወደ ሆነ ወደ ዘላለማችን ከመሄዳችን በፊት ተስፋት፣ ትኩረቱ ምድራዊ የሆነው ነገር፣ ዛሬ የምትታገሉበት ትግል፣ ዛሬ የወደቃችሁበት መውደቅ፣ ዛሬ የሳጣችሁበት መሳት ከእግዚአብሔር ከዘላለም አጀንዳ ያጎድላችሁ ሙሴ ተከልክሎ ነበር። ሙሴ ነበረ አረ እግዚአብሔር እናትመኑትን የዋጋ ዋጋ ከፍዬ እኔ እንደዚህ ሆኝ ምናምን ማለት የሚችለው ግን ያየው ያለፈው ነገር ስላለ እግዚአብሔር ያለ ማንም የለም አለ። እንደ እግዚአብሔር ያለ ማንም የለም ወገኖች፣ የከፋው ይክፋ፣ የሄደውም ይሄድ፣ ሁሉ ያለን ቢሄድም መኖሪያችን የሆነው እግዚአብሔር ጋር ለመሄድ ብቻ ራሳችን እናስጋች። እኔ በዚህ ቃል ነው ምጽናን ነው እግዚአብሔር ያለው ማንም የለም። በዚህ ሲስል ላይ እንዴት